ማይክሮሶፍት ፍላይ ሲሙሌተር ላይ እንገኛለን። እስቲ የማይክሮሶፍት ፍላይ ሲሙሌተር ፓወርን እንመልከተውም። እንዴት ነው የሚያስተምራችሁ? የአምስት ሚሊዮን ብር ትምህርት ነው በነገራችን

ወደ ላስራ ስፔሲንግ ለመፍጠር ትንሽ 15 ዲግሪ ዙር ብሎኛል። ያው እንግዲህ ትራፊኩን ሰማላችሁ፣ ኮፓይለቱ ሰማላችሁ፣ እኔ ደግሞ ሰማላችሁ።

እንደምታዩት ነው። ለምን እዚህ ጋር ጂፒኤስ ላይ እንዳሳየዋችሁ ምን ታጠፍበት ታይም ነው፣ በፍላይት ፕላኑ መሰረት ማለት ነው። ወደ ነጩ ነው የምታጠፈው፣ ከፒንኩ ወደ ነጩ። እንደምታዩት እዚህ ጋርም አሁን ፒንክ ሆነ ዌይ ፖይንቶች ናቸው። ዋን ታውዘንድ ያለኝ አስር ሺህ ውረድ ብሎ የነበር እሱን ነው። ስፒድ ብሬክ እንጠቀማለን።

ወይኔ አሁንም አንድ ጨምራለሁ። እዚ ጋር እንደምታዩት ማለት ነው። ይሄን እያጠች ነው ነጯ። እሺ ወርዶልኛል፣ ቱቴን ወርዶልኛል። ስፒዱ አይስ ነው የድን ያለ ነው። ይሄኛውን ላይ የተከተል ነው። ማረፊያው እዚ ጋር አሁን ስንታጠፍ የምናርፍበት ይሆናል። አይ ኤል ኤስ አፕሮች ነው። ዳመና ነው በጣም

ግን በዛ አስታረጉት ስፒድ ይጨምራል። ኦኬ እዚኛው ላይ ስደርስ ከ12 ናውቲካል ማይልስ ስኬድ በኋላ ሁለተኛ ወይ ፖይንት ላይ ደርሳልን፣ ከእሱ ወደ ግራት አጥፈን ነው የምናርፈው። በዛ ጊዜ አይልስ ግላይድ ስሎፓ ትበራለች። እዚ ጋ ገና አልሞላም። ወርድ ትራፍል ይህን ያደለን ለሌላ ፓለት ነው። እኔ ላንድማርክ ሄቪ እችኛዋ የሌላ ኮፓይለት ነች። የምታወራው ከኔ ቀድሞው እያረፈ ያለ ፕሌን ማለት ነው። አሁን እችን ላይ ስንዞር ነው። ስድስት ሺ ለመድረስ አንድ ሺ ቀርቶናል። እችን መስመር ሄደን ስንታጠፍ የኤርፖርቱን መስመር እናገኛለን ማለት ነው። እዚ ጋ አጠፋሁት ላላ ስ እንደገና አሁን ይታያችኋል። አሁን ጂፒኤስ ላ እዚ ሽፍት ስሪ ብዬ ከፈትኳት ላ ቺ ማለት ነው አሁን ስድስት ጫማ ላይንን ሁለት መቶ

የችኛዋን የመጨረሻዋን ወደ ራንዌውን የሚወስደውን እየጀመር ነው ማለት ነው። ስፒዱ መቀነስ እንችላለን አሁን። ከዛ እግር እንዘረጋለን፣ ፍላፕ እንጨምራለን። እግር ባለመዘረጋቱ የሚጮህ ነው ይሄ ነው። ሁለት ናውቲካል ማይል ብቻ ነው የቀረን።

ሎካላይዘሩ አያቸው አክቲቭ እየሆነ ነው። ሎካላይዘሩ እዚጋ የምናየው መስመሩን ያሳየናል። አሁን ምክንያቱም እየታጠፍን ትንሽ እንከተላለን። ሎካላይዘሩ ልከተለው። ትንሽ ሌፍት ኮረክት እያደረኩ ነው።

በደንብ ትክክል ነው። በቃ የደረስ ነው። ኤርፖርቱ ጋር ሄዲንጓን ብቻ ትንሽ ወደዚህ ካደረግኳት አልቲትዩድ አሁንም ቀነስኩኝ። በጣም ደስ የሚል ሁኔታ ነው። የደረስ ነው። እንደምታዩት ነው ለማረፍ በቃ ዝግጅ ነው። ሄዲንግ ወደ 22 ሰባት ሳይሆን እንደዚህ ብናደርጋት ዲግሪ ትንሽ ስትለዋል በአውቶ ፓይለት ላይ እስካሁን። ከዚህ በኋላ አውቶ ፓይለቱን ማንሳት ይቻላል። ዜድ በራሴ ማሳረፍ ከቻልን ጥሩ ነው የሚሆነው። አውቶ ፓይለት፣ አውቶ ትሮትል ሁሉ ነገር አንስቸዋለሁ። ራሴው እዝና የሚሆን እናደርገዋለን እስኪ